ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ላይክ ሼር ሰብስክራይብ አድርጉ። ዛሬም በአዲስ ነገር መጥቻለሁ። እኔ ብቻ ነኝ። ይሄ መኖሪያ ፈቃድ የሚባለው ነገር የሚያስጨንቀኝ በጣም ነበር የሚያስጨንቀኝ፣ የምር ባለቤቴ አንዳንዴ አሮግቷን እዤ ወደ ውጭ ስወጣ መንገድ ላይ ለብቻዬ ነው እዣት የማወጣው፣ እና ፖሊስ ቢዘኝስ የዛሬ ስድስት ወርና አምስት ወር ነግሬያችሁ ነበር። የመኖሪያ ፈቃድ የተሰራው እና የብዙ ችግር የብዙዎቻችን ችግር ነው ይሄ የመኖሪያ ፈቃድ፣ ጆርዳን ውስጥ በጣም ችግር። በስመ አብ ወልድ። የኔ ማለት ነው የማሳደሻ ጊዜው አንድ ዓመት ከአራት ወር ነው የተሰራልኝ፣ አልፎበት ማለት ነው። በስንት ማለቴ፣ በስንት ጭቅጭቅ በቃ ጭቅጭቅ እያረኳቸው፣ በስንት መከራ ነው የተሰራልኝ እሱንም አሁን አሜሪካ የሄደ ልጅ ነው እሱ። መልካም ልጅ ስለሆነ ቅን ልብ ስላለው እሱ ነው እንደም ለሚኘው፣ በቃ ሁሌ እነሱ ብዙ ናቸው። እሱ ነው ትንሽ መልካም ሰው ነው። በሱ ምክንያት እሱን ነው እንደም ያሰራልኝ ማለት ነው። ለሶስት ነው ለአራት እንደዛ፣ አንድ ላይ እንትን ገንዘብ አዋተው ለሶስት ነው ግን ደሞዝ የሚከፍሉ እና ምን ለማለት ፈልጌ ነው? ይሄ የመኖሪያ ፈቃድ የብዙዎቻችን ችግር ነው። አሁን ደግሞ ግዴታቸው ሳይሆን በግዴታቸው ያሰራሉ። ለምን መንግስት እጥፍ አደረገባቸው አሉ። ተማረረ አሉ። መንግስት ጭራሽ እንትን እየጠየቁ እርዳታ እየጠየቁ አሉ። ሁለት፣ ሶስት፣ አራት አመት ድረስ ያለ እቃማ ያለ መኖሪያ ፍቃድ ሰራተኛ ያስመጡና ያስቀምጣሉ። ጭራሽ ከመንግስት እርዳታ እስከመጠየቅ ድረስ መንግስት ተቸግሮ አሉ። በቃ ተቸገረለ አሁን ብሎ እጥፍ ጨመረባቸው አሉ። አሁን ትላንትና ከትላንት ወዳም የእኛ ልጆች ላይ ላይ እያወሩ ነበረ፣ ጆርዳን የሚኖሩ ማለት ነው። ትላንት አሁን እዚህ እንግዳ መጥቶ ነበር። እና ጭራሽ ማለት ነው ይጣላሉ። እዚህ መጥተው ባልየው ምን ይላል፣ ያኔ አስታውስሽ ብትነግር ይኖሩ አሰራ ነበረ፣ አሁን እጥፍ ሆነ እያሉ ሲጣሉ ነበረ። አንተ ቀድሜ አታሰራላትም ነበር ምናምን እያሉ ጭራሽ ይጣላሉ ማለት ነው። አሁን ሳይወዱ ለእኛ አስቦ ሳይሆን ለራሳቸው ስሉ ያሰራሉ ማለት ነው። የመኖሪያ ፍቃድ ጉዞቻችሁ የላችሁም፣ ረበስማ እኔንም ፈጣሪ ረድቶኝ ነው የተሰራልኝና ምን ችግር አለው ምናምን ልትሉ ትችላላችሁ። እንደ በደንብ ችግር አለው እንጂ የሆነ የሆነ ጊዜ አስታወሳችሁ፣ አንድ ልጅ ማለት ነው። በጣም አንዳንዶች አረቡ በጣም የመጨረሻ ደደብ ናቸው። የምር ምን ያረጋሉ? ልጅቷን ያለመኖሪያ ፍቃድ ሁለት አመት ከስንት ወርና አስታውሳለሁ፣ የዛሬ አመት ከስድስት ወር ነው። እንደዛ ያለመኖሪያ ፍቃድ ያሰሩና ኤርፖርት ወስዶ ጣሏት ማለት ነው። ግፋቸው ምን ያደረጉ ቲኬት አሁን ሲገዙ ይጠየቃሉ። እቺ ሰው ህጋዊ ናት፣ ቃራማ አለባት ምናምን የሚለው እንዳይታወቅባቸው ቲኬትም ሳይገዙላት፣ ልጅቷ ምንም ነገር አታቅም። ከዛ ወስዶ ኤርፖርት ጣሏት ማለት ነው። ምንም አታቆ ልጅ በስንት መከራ ሰው ተባብሮ ሰዎቹም ተያዙ። ልጅቷ ፈጣሪ ሲረዳት ማለት ነው። እና በጣም ቆሻሻ ናቸው የእውነት የመኖሪያ ፈቃድ ማሰራት አይወዱ ወይም ለምን እንደሚያስመጡን እኔ ያላቅም። የብዙዎቻችሁ ችግር ነው እና አይዟቸው ከአሁን በኋላ እንግዲህ፣ መንግስት ካሁን በኋላ ይጨምራል አሉ ጭራሽ። አሁን ሶስት ዲናር ነው ምናምን ያደረገው ወደ አምስት እንግዲህ ወደዛ ላስገባ ነው አሉ። እጥፍ ሊጨምር ከዚህ በላይም ሊጨምር ይችላል እና መንግስት በጣም ተማረው ነው አሉ ሆን ብሎ እንደዚህ የጨመረ ምክንያቱም ሳይወዱ በግዛቸው ተለይ እንትን ይላሉ እና በጣም አስቸጋሪ ነው ግን ውጭ የሚሰሩ ምናምን እናንተን አይመለከታችሁም ምክንያቱም እናንተ ጊዜያችሁ ልትሳፈሩ ስትል እጅ ትሰጣላችሁ ፖሊስ ጣባ ሄዳችሁ ማለት ነው እናንተን አይመለከትም ያው ለማሰራት ምናምን እዚህ የመኖር ፍላጎት ካላችሁ እሱ ብዙ ፕሮሰስ ብኖረውም ያኔ ቃራማችሁን ከፍላችሁ ማሰራት ትችላላችሁ። ግን ቀጥታ ወደ አገር ቤት ልገቡ ስትሉ ሄዳችሁ ፖሊስ ጣባ ለፖሊስ ፖሊስ እጃችሁን ትሰጣላችሁ። ግን ደስ የሚለው ነገር ጆርዳን ብዙም አያቆይም። ባለፈው የሆነች ልጅ ሁለቴ ሁለቴ ታስሬ ነው የወጣሁት የጆርዳን እስር ቤት ይመቻል ብላኝ እያለች ላይ ብላ ስስቁ ነበረና። እንደ ሌላ አረብ ሀገር አይደለም። እንደ ሳውዲ እንደ ሌላ አረብ ሀገር እስር ቤት እኔ የእስር ቤት ጥሩ የለም ፈጣሪ እንደ ከእስር ቤት በስመ አብ ስጀመር የእስር ቤት ጥሩ የለውም። ግን ያው አንዳንድ እስር ቤት ጥሩ ነው ይባላል። እኔ ታስሬ ያላቅም። በስመ አብ ፈጣሪ ከመታሰር ይጠብቀንና ምን ለማለት ፈልጌ ነው፣ ያው ወደ ሀገር ቤት ልገቡ ስትሉ እጃቸውን ትሰጣላችሁ። ውጭ የሚሰሩ ልጆች እናንተን አይመለከትም፣ አስር እጥፍ ብጨምር ወደ ሀገራችሁ ስገቡ እጅ ሰታችሁ ታስራችሁ፣ ከዛ በኋላ በነጭ ወረቀት ነው ምናምን ይጻፍላችኋል። በሱ ነው የምትወጡት ማለት ነው። ነጭ ወረቀት ሳይሆን የሆነ የሚጻፍላችሁ ወረቀት አለ፣ በሱ ነው የምትወጡት። እና አይዟችሁ፣ እናንተን እንኳን አይመለከትም። ግን ራሳችሁን ጠብቁ፣ የሰው ሀገር ነው። ህገወጥ እስከሆናችሁ ድረስ ጥንቃቄ እያደረጋችሁ ስሩ ማለት ነው። ደስ ይላል ሰው ማለት እንደሌላ ሌላ አረብ ሀገር እንደዚህ ፖሊስ ምናምን አያሳድድም። ጆርዳን ደስ የሚለው ነገር ብዙዎቹ ልጆቹ ጭራሽ መንገድ ላይ በእንትነ በነፃነት ነው የሚንቀሳቀሱት እና ደስ ይላል፣ እንደዚህ ፖሊስ ምናምን አያሳድድም። ፈጣሪ ይጠብቃችሁ እህቶቼ። ያው ፈልጋችሁ አይደለም መጠፉት ለተሻለ ነገር ነው። በተለይ ኮንትራት ቤት ማዳም እንግዲህ ስትላችሁ ትጠፋላችሁ። ሁለተኛ ለተሻለ ነገር ስትሉ ትጠፋላችሁ። በእርግጥ ጆርዳን ውስጥ ፈልገው የሚጠፋ ሰው የለም፣ ምክንያቱም በጣም አስቸጋሪ ነው። ኮንትራት ቤት ያሉ እህቶቻችን አንደኛ ቢሮም ስትደውሉ ምንም መፍትሄ አታገኙም። ያላችሁ አማራጭ መጥፋት ነው። እንግዲህ ያላችሁ አማራጭ መጥፋት ስለሆነ የጠፍቶ ይሰራሉና። በእርግጥ ፈልገው ወዶ የሚጠፋ ሰው የለም። ቢመቻችላቸው ከኮንትራት ቤት አይጠፉም ያው ግዴታ ሲሆንባችሁ ይጠፋሉ። ግን ዞሮ ዞሮ አይዟችሁ፣ ፈጣሪ እርዳችሁ እላለው፣ ራሳችሁን እየጠበቃችሁ እላለው ማለት ነው። አዳዲስ ሆናችሁ ላይክ ሽር ሰብስክራይብም አድርጉ። እኔ በጣም ነው በቃ ሁሌ እኔ ራስ ምታት ነው የሚሆንብኝ። ምንም ችግር የለውም። ምናምን ልትሳፈር ስትሉ ቲኬት ይቆረጣል ምናምን ይባላል። ግን እኔ እንጃ የሆነ እንቅልፍ፣ ጥሩ እንቅልፍ አልተኛም እኔ ማለት ነው የመኖሪያ ፈቃዴ ከተሰራልኝ በኋላ ከዛ ካየው በኋላ ነው በቃ ወደ ራሴ የተመለስኩት እና አስባችኋል፣ ሰው ሀገር ነው ያላችሁት ህገ ወጥ አንድ ሰው መኖሪያ ፍቃድ እስካልተሰራለት ድረስ በቃ ህገ ወጥ ነው። እና እኔ በጣም ነበረ የሚያሳስበ የምር። የዛሬ አምስት ወር ነው ምናምን አካባቢ ነበር የተሰራልኝ። እንግዲህ ስንት አራት ይቅርታ አንድ አመት ከአራት ወር አልፎበት እንግዲህ ያ ሁሉ ቅጣት ውዝፍ አለ። ይሄ ቀራማ የሚባለው ማለት ነው በአረበኛ እንግዲህ። እሱን ከፍሎ ያሰሩልኝ ማለት ነው። እና በጣም አስቸጋሪ ነው። በጣም ችጋራም ስለሆኑ ያመጣሉ። በቃ ማስቀመጥ ነው መኖሪያ ፍቃድ ማሰራት አይወዱም። ለም ከስንቱ አንዱ ነው ራሳቸው አስበው የሚያሰሩትና፣ አይዟቸው። እናንተም ደግሞ ዝም አትብሉ። የመኖሪያ ፍቃድ የት አለ፣ ካርዴን አሳዩ ምናምን እያላችሁ ጭቅጭቅ ቀርጉ። እኔ እንቅልፍ አሳጥቻቸው ነው ያሰሩልኝ ማለት ነው። እንደዛ እያደረጋችሁ አሰሩ። ለማንኛውም ለጥሩም ለደጉም ህጋዊ መሆናችን መኖሪያ ፍቃድ መኖራችን ለራሳችን ጥሩ ነው አይደለም? እና አይዟቸው ካሁን በኋላ ሳይወዱ በግዴታቸው ለራሳቸው ሲሉ ነው። ምክንያቱም በቀን እንግዲህ ሶስት ብር የሚቆጥርባቸው ከሆነ በአመት በስድስት ወር አስቡት። በጣም ብዙ ነው፣ ብዙ ብር ነው የሚቆጥርባቸው እና እንግዲህ ከአሁን በኋላ ለራሳቸው ስሉ የመኖሪያ ፍቃድ ያሰራሉ። እህቶች አንዳንድ የምትጨነቁ አላችሁ፣ አዎ ያስጨንቃል። ያለ ነው ሰው ሀገር ነው እና ህጋዊ እስካልሆን ድረስ በጣም ነው የሚያስጨንቀን። ፖሊስ መጥቶ ቢይዝን ማን ነው ማን ነው የሚደርስልን? አይደለም። ታስረንም እንዲሁ በጣም ከባድ ነው ላይፍ ጭራሽ እዚህ ሀገር ማለት ነው እና ፈጣሪ ከእንደዚ አይነትም ይጠብቀን። አይዟችሁ ያልተሰራላችሁም ደግሞ ለራሳቸው ስሉ አሁን ያሰራሉ። እየተሯሯጡ ነው እንግዲህ ለራሳቸው ስሉ። ምክንያቱም ብዙ ብር ነው በየቀን ይሄ ሁሉ ብር የሚቆጥርባቸው ከሆነ ለራሳቸው ስሉ ያሰራሉ ማለት ነው። አይዟችሁ፣ በያላችሁበት ፈጣሪ ጠብቃችሁ። ጓደኞቼ፣ ቻው